ፌ እንዳይሸታኝ ማስቲካ ገዝቼ ነው። እና እንዳይሸታችሁ ብዬ በልቼ መጣሁት። አሁን ምክንያቱም ልጄም እዛ እንዲጎዳብኝ ስለማልፈልግ ነው። በእርግጥ እኔ ብዙ መስራት የምችል ነገሮች ሊኖሩ ይችላሉ። ለምን አልነገርሽኝም? ቸግሮኛል ለምን አልሽኛል። ትላንት ደው ልሽ አልነበረ? ከኢንተርቪው በፊት ትናንትና አስደውልሽ። ከትላንት ወዲያ ስንደዋወል ምንም ብር የለኝም ለምን አላልሽኝም? እኔ ሁሌ እንደዚህ ስለምሉ፣ እኔ አሁን በቃ አፌ እራሱ እየተሳሰረ ነው። እኔ ሰውን እንደዚህ ማለት አሁን ያለኝን እቃ እየሸጥኩኝ የትዬ ወሰርሽ ነ ማኮ ይለኛል ልጁ እሱ ቀው ልጄ ግን እንዳይራብ ነው የምፈልጉ። በመሀል በመሀልክ እያገሄዳለሁ አሁን በአለም እሷ ጋር ነው የነበርኩት፣ ግን እንደዚህ ነው ብዬ አልነገርኳትም። እሷን ፈራኋት። እንደዚህ ነው ብዬ ልንገርኳትም። በቃ የትምህርት ቤቱ የትራይስ ቡርት አለው እና እሱ ልንገርኳት። መንጃ ፈቃድም አለኝ፣ ግን መስራት እችል ነበረ። ብዙ ሰው ጠይቅ ያለው አይዞሽ በጣም ትላንትናም ጀምሯትም አልበላሽም። የሆነ ነገር ኢንተርቪውን ቀጥለው ወይስ ምግብ ይምጣልምግብ ትንሽ አይ ቆይ እና እንዲህ የሆንሽ ከምትቀጠይ አይ ለሱ አደለም እኔ እኛም አልቻልንም እንዳለ እኛ እንደንትን ለሱ አደለም እኔ እና መንጃ ፍቃድ እያለኝ መስራት ይችል ነበር። እንደዚህ አይነት ነገሮች የጉልበት ስራ አይደለም። አሁን ቫርካ ምናምን በገባ እኔ ቆመች ነው ምት ይሉኛል። እሱን አስባሉ ኔ ውስጥ ይሄ ቤት ኪራይ ያለፈው ሀያ ሶስት ነበር ሚከፈለው። እግዚአብሔር ብሎ ደግሞ ጥሩ ልጅ ነው ያጋጠመኝ ጥሩ ልጁ አይናገርም። በሚመጣውን በሀያ ሶስት ሁለተኛ ወሬ ነው የሚሆንብኝ። እንደዚህ ማቃቸውን እንደዚህ ስ ትንሽ መስራት እችላለሁ። ቆይ ረዳት አሰሩኝና ለትንሽ ጊዜ በቃ ቢያንስ ለሁለት ወር ለሶስት ወር ልስራ በስቴ ስላቸው፣ ማን ያሰራሻል? የሚያውቁኝ ልጆች እዛ ያለው አምቦ ያለው ብያቸው ነበረ ማን ያስጠቀሻል? ማንም ያሰራሻ አንቺ ትቀልጃለሽ እንደሉኛል እና የጉልበት ስራ ነው እንጂ መስራት አልችሎ። ሌላ ነገር መስራት ይችል ነበረ ግን እኔ አሁን ለሊት ለሊት ቀን ቀን ከሰው ጋር ውላለው። እንዲሁ ማለት ከሰው ጋር አወራለሁ ለሊለት ግን ሁሉ ነገር ይበጣብኛል። እኔ ግን እንዲህ እዚህ ወርቅ ልጅ ስም ሊሆን ነው። የልጅ ነገር ነው ሁሌ የሚያሳስበኝ የሆነ ነገር፣ ለሰው ስታዋራ ለሰው ስታማክሮ ተስፋ አይሰጡም። ተስፋ ይስጡሽን፣ በቃ ተስፋ ያስቆርጡሻል። በጣም ያሳዝናል። መድገምም ነው የሚሆነው ለመፍትሄ ኪያ ወይም ፋንቱ ያጨ ባለቤት ይሄ ሁሉ ችግሬን እንዲህ ስነግራት። ከጎን ሆና ምናምን እያልሽ ብዙ ነገሩን ነገርሽኝ በአሁን ደግሞ እንደው እስከ መቼ እሷንስ ቢሆን በእሷ ነው እዚህ ህይወት የሚቀጠለው እዚህ የደረስኩትም ከበድኳት ሌላ ኪያን ሌላ ፋንቱን ፍለጋ ነው የመጣችው እና እንዲሁ ምናልባት እንዲሁ አሁን ምን ብናደርግ አንቺ እንደ መፍትሄ ያሰብሽዋል? ህክምናሽ ጤናሽ፣ እንዲሁ ልጅ ልጄን ተረከቡኝ። የልጄ ነገር ነው እንዲህ እያስጨነቀኝ ያለው እኔ አንድ ነገር መሆኔ ነው እየታመምኩ ነው እያልሽ ነው። እኛ ደግሞ አዎ የልጅሽ ነገር ግድ ይላል ደግሞ ለልጅሽ ደግሞ አንቺም ደና ጤና ስትሆኝለት የበልጥ ደስ ይለዋል አደለ? ስለዚህ አሁን አንቺ ምን ቢደረግልሽ ነው ደህና የምትሆኝው? ደህና ስትሆኝ ለልጅሽ መኖር ስለምትችው። መቼም እናትን የሚያክል ነገር የለም። የስንብት የሚመስል ነገር እኮ ነው እየነገርሽን ያለሽው፣ ታውቆሻል። የስንብት የሚመስል ነገር ነው ምትነግረንባክምናም ስትፈልጊ ይሄን ይሄን የአባት ፍቅርሽንም በዛው እንድት ነግረኝ ብዬ ነው። ግን አባትሽን ተወጃቸዋለሽ? እንደ አባት አባዬ ብሎ መጥራት አባቴ መከታዬ ብሎ። ሴት ልጅ ደግሞ አባቷን በተለየ ትወዳለች። መንከባከብ ምናምን ስትፈልጊ ይሄን ይሄን የአባት ፍቅርሽንም በዛው እንድት ነግረኝ ብዬ ነው። በእርግጥ ሌሎች አባት አባታቸውን አባታችን ብሎ ሲጠሩኝ በጣም ነው የሚሰማኝ አባቴ ልጄ ብሎ ጠርቶኛ አቅም። እኔ ግን መጥራት ፈለግ ነበረ። የሆነ ሰዓት ታን የሆነ ቦታ እጅ ነበረ። ወደ ገዳም በጣም ነው የሚፈልግ ነበረ። ብዙ ሞክሬ ነበረ። አንድ ቀን ልጄ የሚለኝ ሰው አይቼ አላቅም። እሱም ብሎኝ አቅም። ወንድምም የለኝም እህትም የለኝም። እህቴ የሚለኝ ሰውም የለም። በቃ ህይወቴ እንደዚህ ናት። ከተወለድኩበት ቀን ጀምሮ ሰው ያፍቀኛል ሞክር ያለው ግን ፍቃደኛ አይደለም። እንደው የሆነ ሰዓት ሄጄ ሄጄ ምንም ይበል ምንም ያደርግ ብዬ የጎረቤት ሽምግልና ልኬ ነበር። አልፈልግም፣ አ አይኗን ማየት አልፈልግም። አ ከዛ የሆነ ሰዓትም ደግሞ ደግሜ የጠየቁትና እንደዚህ የሆነ ኮርማ ምናምን ገዝታ ካላመጣች እኔ እቅር አልላትም አ እነዚህ ደግሞ በዛን ሰዓት እኔ ለራሴም ገዳም ብዙ ዓመት ነው የተቀመጥኩት፣ ችግር ውስጥ ነኝ እና ላደርግለትም አልቻልኩም። ግን አልገደልኩትም፣ ምንም አላደረግኩትም። ለምንድን ነው እንደዚህ የሚለኝ አባት ከሆነ ብዬ እንደ መጽሐፍ ቅዱስም ከሆነ ሳሁ ላኪበት እምቢ ነው የምለው ሌላ ነገር አይደለም። እና ጠይቄ ያለሁ ከዛን ወዲህ ምንም ከዛን ልጄን ከወለድኩ በኋላ ደግሞ እኔ ጠይቄ ማላቅም፣ ከዛን በፊት ነው የጠየቅኩት። እኔም ብዙ መከራ ውስጥ ነው ያሳለፍኩት። ከዛን ወዲህ አባትሽ አንቺ አባትሽን ነው እናትሽ ነው ትመስ እኔ እሱም ነው እናቴ በጣም ቀይ ናት። እኔ እሱን ነው ሌሎቹ እሷን ነው የመስሉት። ግን ፍቃደኛ አይደለም። በዚህ አጋጣሚ ልጆች ያውታል፣ ይህም ቪዲዮ እግዚአብሔር ካለ ያውታል። ሌላ ችግርም ካለ አባቴም ሌላ ከሆነ እንድነግሩኝ እፈልጋለሁ። ምን ያላቅም። ምክንያቱም የገዛ አባት እንደዚህ ልጆቹን በታት ነው እንደዚህ በት ነው እንደ አውሬ በቃ ልጁን አይጥልምና፣ አጋጣሚ ከሆነ እነሱ ነግሩታል እንድነግረኝ እፈልጋለሁ። ምክንያቱም እኔ በዚህ ሰዓት ማንም አጠገብ የለም። ማንም ሜዳሪያ ቢወጥ የሚጠይቀኝ ሰው የለም አክስት ሰው እኮ። አባት ባጣ እናት ይኖረዋል። እናት ባጣ አጎት ይኖረዋል። አጎት ባጣ ወንድም እህት ይኖራል። እኔ ምንም የለኝም። እኔ በዚህ ሰዓት። የት ነው የምትኖሪው? አሁን ለአስር ዓመታት እዛ ሁን አምቦ ስኖር የነበርኩ ማለት ነው። ኪያን ያወቅኳት ኪያን ራሱ የዛ አስር ዓመት ሞልቷታል። ክያ ማለት ፋንቱ ለምዞ ናት የአጭ ባለቤት ማለት ነው። ልጄ ከተወለደ እሷ ተለይተኛ አታውቅም። ከአስር ዓመት ሙሉ ተሰቃየሁ። እዛ የተወለድኩበት ሀገር ነው ግን አይመስለኝም። ድ ሁሌ ብቻዬን ገባ ሲሄድ ልጄን በወገብ ያዝዬ፣ ለክሶም ሲሄድ በወገብ ያዝዬ፣ ስታመምም ታም የሚወስታል። ሲገባ እንኳን ልጄ ከኔ ጋር ነው የምሄደው ልጄ ታሞብኝ ግልኮስ ተሰክቶበት በአፍ እና በእጁ ተሰክቶበት መድሀኒትም የሚገዛልኝ ሰው ጥቼ ግልኮሱን የአፉንም የእጁን ተሸክሜ የነበረ ሲዞር የነበረው የጣፍ አንታይ ግን ከባድ ነው። እና እንደዛ ነው ያሳለፍኩት። አሁን የሚኖረው በቅርብ ነው የመጣው። ሁለት ወርም አልሆነኝም። ታፎ ነው ያለውት። ምናልባት ስራ ሰራለሁ ብዬ ወደዚህ ነው የመጣሁት። ግን እግሬ ደግሞ ስራ ላሰራ አይቻለም። ያመኛል እግሬ እግሬን ህመሙ የጀመረኝ እዚህ ዘመን ጋ ያለው ነው ግርግዳ ቤት አፈርሶ ቃሴ አስቦካኝ ነው ምስማሬ ወጋኝ ማለት ነው ግሬ በዛ ምክንያት ጀመር የዛን ጊዜ ትንሽ እንደመቁሰል አለና ዳነ ለብዙ ዓመታት እኔ ጸበለጅ ነ የዳነልኝ አሁን ነው ደምስሪ እየተቋቋረ ምን እያለ በቃ ህመሙ እየበዛብኝ ይመጣው ማንም አያውቅም እንደሚያመኝ እኔ ደብቄ ብዬ ነው የምኖረውና ወደ ሌላም ሊቀየርብኝ ይችላል ብዬ ስጋት ላይ ስለነበርኩኝ ወደዚህ መጣሁ። አልፎም ተርፎ ደግሞ ልጅ ያለ ያውቀዋል። ምናልባት አንቺ ልጅ ሊኖርሽ ይችላል። ልጅን ከተወለደበት ቀን ገና የአንድ ዓመት ልጅ ሆኖ ነው በወገቤ ተሸክሜ ሰው መስራት ጀመርቁጥ ሶስት ምጣድ መሀል ቆሜ ነው ልጅን ተሸክሜ የሚጋግር የነበረው ማለት ነው። ልጅ እንዳይራብብኝ አልፈልግም እና ለአስር አመታት ልጄ እንደ ማንኛውም ልጅ ነበር ያደገው እንደ ማንኛም በቃ ይለብሳል፣ ይጠጣል፣ ይበላል። አሁን ግን እግሬ ሰውነት እግሬ ከዳኝ፣ ጉልበቴ ከዳኝ፣ መስራትም አልቻልኩም። ሰው ቁመና ጤነኛ ነሽ ለሚናሳር የሚለኛል ግን ችግሬን አያቁም። ልጅ ይሄ ስለማያቁ አሁን በጣም ያዝናል። አሁን ልጅሽን የኢትዮጵያ ህዝብ ዘመድ ይሆንልኝ ነው ጥያቄሽ? ዘመድ ይሆንልኝ፣ ምክንያቱም አሁን ብዙ ድርጅቶች አሉ። ግን ብዙ ጊዜ የምንሰማ እናት አባት የሌላቸው ነው የሚሉት። አሁንም ያው ነው። እኔ ቆሜ ነው የሚሄደው እንጂ ሞች አለው ቁመና፣ ይሄን ነው የሚያዩት። ምክንያቱም ድርጅት ምን ምን ምን በህይወት እያለ ልጅን እንዲቀበሩ ይፈልጋሉ። እኔ በህይወት እያለ ማለት ነው። ምክንያቱም ያ የኔ የጻፋንታ በእርግጠኝነት ስለምደርሰው